ሱራጃ ወንድሜ፣ ይህ ቪዲዮ አይቸዋለው። ልቤም በጣም ተነክቷል ስላየውት ማለት ነው። እውነቴ ነው የምልህ። እና በጣም ጎበዝ ሰው ነህ፣ በጣም አሪፍ ሰው ነህ። አንድ ቀን ደግሞ ፖስት ያልከው ቪዲዮም አይቸዋለው፣ ኔን ታግ አድርገ ማለት ነው። እና አይዞህ ልል ፈልጋለሁ። ይህ አዋርድ አሸነፍክ አላሸነፍክ፣ ምንም ልዩነት የለውም። በልብህ አንተ አሸናፊ እንደሆን ካመንክ ምንም የሚጎል ልብህ ነገር የለም። ማሸነፍህም አይቀርም ወንድም ዓለም እና ይህን በማስመልከት ማለት ነው እኔ ካሸነፍኩት መቶ ሺህ ብር ለአንተ መስጠት እፈልጋለሁ፣ ቢካዝ አሸናፊ እንደሆንክ በልቤ ጠንቅቄ ስለማቀው መቶ ሺህ ብር ልሰጠ እፈልጋለሁ። ወንድም ዓለም ወድሃለሁ። ስልክ ቁጥር በውስጥ ጻፍልኝ፣ መሰጅ አድርጌ ላሃለሁ። አሁን ወድሃለሁ። ቻው። እንግዲህ ፋሚሊ አዶናይ ቃል በገቡ መሰረት ይሄው ዛሬ ጠርቶ አክብሮ መክሮኝ እኔ ለሰው ልጅ ዋን ነው ምክር ነው ፋሚሊ ፋሚሊና መክሮኝ፣ ይሄንንም እንደዚህ ያድርጉልኛል። ቃላት የለኝ አዶናይ፣ የእግዚአብሔርን በጣም ነው ማመሰግን። ሸበት አሁን የነገርኩት ምክር በራሴ አለ፣ ግን ይሄኛው ማለት ነው ሌላ የነገርኩት ነገር አለ ከቪዲዮ ውጪ። ምን አልኩት? ሱራዬ አልኩት፣ ታዋቂ ነህ ካሁን፣ ሰው ያ ያህል ግን ስትንቀሳቀስ፣ 10000 ፎሎወር እንዳለክ 10000 ፎሎወር እንዳለ ሰው ማክበር አለብህ ልንገርህ፣ ገባህ? ለፎሎወሬ አደገ ብለህ የሆነ እንትን ለማለት ኩራት ልብህ ውስጥ ከገባ ነው የምልህ፣ እግዚአብሔርን የውድቀት መጀመሪያ ያዛኔ ትሆናለች። አብዛኞቹ ቲክቶከሮች አንድ ሚሊዮን ሲያልፉ የእነሱ ውድቀት ምንድን ነው የሚሆነው? ኩራት ነው የሚሆነው፣ ሰውን አለማገዝ ነው የሚሆነው። አስር ሺህ ፎሎወር ካለ ከአንተ ከማንም ሰው ጋር ኮላብ ታደርጋለህ። ታዋቂ ቲክቶከሮች ብታይ ማለት ነው አክብረህ ትጠይቃለህ። አለ ኩራት ልብህ ውስጥ እንዳይገባ፣ ቢ ሀምብል። እግዚአብሔርን ትይዛለ፣ መንገድህን ታውቃለ፣ ታድጋለ። መጨረሻ እግዚአብሔር ያክብርልኝ በጣም ነው ደስ